በዛሬው ቪዲዮአችን ስሞች ነጠላና ብዙ ሲሆኑ የምንመለከት ይሆናል። ደብር ማለት ተራራ ማለት ነው። አድባር ብሎ ተራራዎች ይሆናል። አድባር ስንል ተራራዎች። ቤት ማለት በግእዝ ያው ቤት ማለት ነው ወይም ማደሪያ ማለት ነው። አብያት ብለን ደግሞ ቤቶች እንላለን። አብያት፣ ቤቶች። ማይ ማለት ውሃ ማለት ነው። ሲበዛ ደግሞ ማያት ይላል ውሃዎች ማለት ነው። መጽሐፍ ማለት መጽሐፍ የግእዝ ቃል ነው። መጽሐፍ ማለት ነው። ሲበዛ ደግሞ ብዙ ጊዜ ብዙዎቻችን እንተሳሳታለን። መጻሕፍት ብሎ መጽሐፎች ይላል ማለት ነው። መጻሕፍት ይላል። ካህን ማለት ካህን ማለት ነው። ያው የግእዝ ቃል ነው። ካህናት ብሎ ይበዛል ማለት ነው ካህኖች ለማለት። አብ ማለት አባት ማለት ነው በግእዝ አባቶች ማለት ስንፈልግ ደግሞ አበው እንላለን። አበው ማለት አባቶች ማለት ይሆናል ማለት ነው። ወልድ ማለት ወንድ ልጅ ማለት ነው። ውሉድ ብለን ወንዶች ልጆች ወይም ልጆች ማለት እንችላለን። ወለት ማለት ደግሞ ሴት ልጅ ማለት ነው። ወለት ሴት ልጅ፣ ወለታት አይልም፣ አዋልድ ይልና ሴቶች ልጆች ወይም ልጆች ይሆናል። በሴት አንቀጽ እም እናት ማለት ነው። በግዕዝ እም ማለት እናት፣ እማት ብለን ደግሞ እናቶች ማለት እንችላለን። እናቶች ስም ማለት ስም ያው ስያሜ ማለት ነው። ስም ነው ስሞች ለማለት ደግሞ አስማት እንላለን። አስማት ማለት ስሞች ማለት ነው። በግዕዝ ጎር ማለት ጎረቤት ማለት ነው። በግዕዝ ጎረቤቶች ለማለት ስንፈልግ ደግሞ አግዋር እንላለን። አግዋር ማለት ጎረቤቶች ኦፍ ማለት ወፍ ማለት ነው ወፎች ለማለት ደግሞ አዕዋፍ እንላለን አዕዋፍ ማለት ወፎች ማለት ነው ኦም ስንል ዛፍ ማለት ነው ኦም ማለት ዛፍ ነው አዕዋም ስንል ደግሞ ዛፎች ማለት ይሆናል ኮከብ ማለት ኮከብ ማለት ነው ያው እንዳለም ኮከብ ልንል እንችላለን ከዋክብት ስንል ደግሞ ኮከቦች ማለት ነው ወይም እንዳለ ከዋክብት ልንጠቀም እንችላለን። ቢጽ ማለት ጓደኛ ማለት ነው። አብያጽ ብለን ደግሞ ጓደኞች ማለት እንችላለን። አብያጽ ማለት ጓደኞች። ሌሊት ማለት ሌሊት ነው። ለሊት እንዳንል። ለያሊ ብሎ ደግሞ ሌሊቶች ማለት እንችላለን። ብዙ ሌሊቶች ለያሊ እንላለን። መርሆ ማለት ቁልፍ ማለት ነው ወይም መክፈቻ ማለት ነው። መራሁት ስንል ቁልፎች ማለት ነው። መራሁት ማለት ቁልፎች። አንቀጽ ስንል ደግሞ በር ማለት ነው ወይም ደጃፍ። አናቅጽ ስንል ደግሞ በሮች ወይም ደጃፎች ወይም በሮች ማለት ይሆናል ማለት ነው። ላህም ማለት ላም ማለት ነው። ላህም ማለት ላም። አልህምት ስንል ላሞች ማለት ይሆናል። አልህምት ማለት ላሞች። አንበሳ አንበሳ ማለት ነው። አንበሶች ለማለት ደግሞ አናብስት እንላለን። አናብስት ማለት አንበሶች ማለት ነው። በአማርኛ ነፍስ ያው ነፍስ ነው እንደምታውቁት። ነፍሳት ብለን ደግሞ ነፍሶች ማለት እንችላለን። ብዙ ነፍሶች ለማለት ነፍሳት እንላለን። ተምኔት ማለት ምኞት ማለት ነው። ምኞት፣ ከዚያ ምኞቶች ለማለት ደግሞ ተምኔታት እንላለን ማለት ነው። ተምኔታት ለምሳሌ ተምኔቴ ብዙኅ ውእቱ ብትሉ ምኞቴ ብዙ ነው እንደማለት ነው። ተምኔትከ ምንቱ እቱ ካለን ደግሞ ምኞትህ ምንድን ነው ማለት ይሆናል። ተምኔትከ ምንቱ እቱ ምኞትህ ምንድን ነው። ስለዚህ ተምኔታት ብለን ምኞቶች ማለት እንችላለን። ተምኔታተ ሰብ ብንል የሰው ምኞቶች። ተምኔታተ ሰብ እያልቁ ብንል የሰው ምኞቶች አያልቁም። ያው ማለት በተለምዶ የሰው ምኞት አያልቅም የሚለው ለማምጣት ማለት ነው። ስለዚህ ተምኔታ ትየ በዝሁ ብንል ደግሞ እንዲሁም ምኞቶቼ በዙ እንደማለት ነው። ምኞቶቼ በዙ ማለት እንችላለን። እሺ፣ እከይ ማለት ክፋት ማለት ነው። እከይ ማለት ክፋት ማለት ነው። ለምሳሌ ይህን የአድርገን ደግሞ ልብ ብንጨምርበት እከየ ልብ ብንል የልብ ክፋት ማለት ነው። እከየ የልብ ማለት የልብ ክፋት ማለት ነው። እከይ ሰናይ አኮ ብንል ክፋት ጥሩ አይደለም ማለት እንችላለን። ክፋት ጥሩ አይደለም ማለት እንችላለን። ሲበዛ ደግሞ እከያት ብለን ክፋቶች ማለት እንችላለን። እከያት ክፋቶች። እከያተ ሰብ ፈድፈዱ የሰው ክፋቶች በዙ ማለት ነው። ያው እንግዲህ ብዙ አይነት ክፋት ይኖራል። ስለዚህ እከያት ብለን ክፋቶች ማለት እንችላለን። እከያት ማለት እንችላለን። እከያተ ልብ፣ እከያተ ልብየ ፈድፈዱ ብንልስ የልቤ ክፋቶች በዙ እንደማለት ነው። ልቤ ውስጥ ብዙ ክፋት አለ እንደማለት ነው። ቀኖት ማለት ደግሞ ችንካር ማለት ይሆናል። ቀኖት ማለት ችንካር፣ ቀነወ ማለት ቸነከረ ማለት ነው። ስለዚህ ቀኖት ማለት ችንካር ማለት ይሆናል ማለት ነው። ቀኖተ እድ ብንል የእጅ ችንካር ማለት እንችላለን። ስለዚህ ቀኖተ ብለን ደግሞ ችንካርን ማለት እንችላለን። ቀኖተ ብለን ችንካርን ማለት እንችላለን። ሲበዛ ደግሞ ቅንዋት ይላል ማለት ነው። ቅንዋት ለምሳሌ ቅንዋተ ብለን ችንካሮችን ማለት እንችላለን። ቅንዋተ እድ የእጅ ችንካሮችን እያልን ማለት እንችላለን ማለት ነው። ልብ ማለት ደግሞ ያው ልብ ነው። ለበወ አሰበ አስተዋለ ከሚል ልብ ማለት ያው ልብ ይሆናል በቁሙ ስለምናውቀው ትርጉሙን ማለት ነው። ለምሳሌ ልበሰብ ካልን የሰው ልብ ማለት ነው። ልበሰብ ካልን የሰው ልብ ማለት ነው። ልቤ ብንል ደግሞ ልቤ፣ ልብከ፣ ልብህ፣ ልብኪ፣ ልብሽ እያልን መዘርዘር እንችላለን። ለምሳሌ ልቤ ንጹህ አኮ ብል ልቤ ንጹህ አይደለም እንደማለት ነው። ልቤ ንጹህ አይደለም፣ ንጹህ አኮ ካልን ንጹህ አይደለም። ልበከ ግበር ንጹሃ ወይም ልበከ ንጹሃ ግበር፣ ልብህን ንጹህ አድርግ እንደማለት ነው። ልብህን ንጹህ አድርግ እንደማለት ይሆናል ማለት ነው። ለምሳሌ ልብኪ ንጹህኑ ብንል ልብሽ ንጹህ ነው እንደማለት ነው። ውስጥሽ ምንም ነገር አላትሽም። ክፋት ነገሮች ሊሆን ይችላል እንደዛ እንደማለት ነው። ሲበዛ ደግሞ አልባብ ይላል። አልባብ ማለት ልቦች ማለት ነው። መልአክ ማለት ደግሞ ያው መልአክ ማለት ነው። መልአክ የሚለውን ስንጽፍ እራሱ መልአክ ብለን መጻፋችንን እርግጠኛ መሆን አለብን። መላእክ እንደዚህ ላ አድርገን እ የምንጠቀም ሰዎች ስላለ እንደዚህ አይነት መሆን የለበትም። መላአከ እግዚአብሔር ስንል የእግዚአብሔር መልአክ ይሆናል ማለት ነው። ከዚያ ሲበዛ ደግሞ መላእክት ይሆናል። መላእክት ወይም መላእኮች ወይም መላእክት ማለት ነው በራሱ። ስለዚህ መላእክተ እግዚአብሔር ብንል የእግዚአብሔር መላእክት ወይም መላእክተ ሰማይ ብንል ደግሞ የሰማይ መላእክት እንደማለት ነው። ሐዋርያ ማለት ያው ሐዋርያ ነው። ለአንድ ተጓዥ የሚለውን ይሰጠናል። ሐዋርያት ብለን ደግሞ በብዙ ይሆናል ማለት ነው። እስከዚህ ድረስ ቪዲዮዋችንን የሰማችሁ ሁላችሁም የሀ ግእዝ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቪዲዮ ከተመቻችሁ ደግሞ ላይክ አድርጋችሁ ኮሜንት ላይ እንዲሰራ የምትፈልጉትን ሀሳብ ማስቀመጥ ትችላላችሁ። ለሌሎች እንዲማሩበት ደግሞ ሼር እያደረጋችሁላቸው ቤታችንን ለሌሎች አዳርሱልን። ሰናይ ጊዜ።